የኢትዮጵያ ኢኮኖሚ ከመንግስታት ቅብብሎሽ የመጣ የውጭ ዕዳ እንዳለበት ይታወቃል። እንደውም ከጠቅላላ ሀገራዊ ምርት ድርሻ 28 በመቶ የሚሆን ዕዳ እንዳለ መረጃዎችን የሚተነትኑ ባለሙያዎች ያስረዳሉ። ይህ ሁሉ ቢሆንም ኢትዮጵያ ጥብቅ የገንዘብ ስርዓት በመከተልና የሀገር በቀል የማክሮኢኮኖሚ ሪፎርም በማድረጓ ለውጥ መምጣቱም መገኘቱም ተሰምቷል። በተለይ ከማክሮኢኮኖሚ ማሻሻያው በኋላ ኢትዮጵያ ጠቅላላ ያገኘችው የውጭ ምንዛሬ ፍሰት ጨምረዋል ተብሏል። በአንድ በአመት እንኳ በኤክስፖርት፣ በረሜተንስ፣ በአገልግሎት፣ በብድር በእርዳታና በሌሎችም ጭምር በሙሉ 33 ቢሊየን ዶላር ተገኝቷል። ይህ ማለት ለአገልግሎትም፣ ለምርትም ለብድርም ያወጣችው ከገቢው ላይ ሲቀነስ የተሻለ እንደሆነ እና የሚዛን ጉድለት እንዳላጋጠምም ተሰምተዋል ። ይሁን እንጂ መከፈል ያለበት እዳ መከፈል ይኖርበታልና ለመሆኑ ይህ እዳ በምን መልኩ መከፈልና መደራደር የሚቻልበት መንገድ ይኖራል? በቅርቡ የዓለም አበዳሪ ድርጅቶችና ሀገሮች ያወጡት ሪፖርት ምን ያመላክታል? አቶ ዋሲሁን በላይ የኢኮኖሚ ተንታኝ ናቸው። ደግሞ መከፈል ያለበትንም እዳ ኢኮኖሚው ሰስተንብሊ ደግሞ መክፈል አለበት የሚል ማስጠጋጋር ከአይምኤፍ ከወርልድ ባንክ ቀርቧል። እሱ እያለ ያለው ምንድን ነው? ጆይንት ላይ የመጣው ሪፖርት የሚያሳየው ምንድን ነው? አሁን መክፈል ያለባችሁን በልኩ እየከፈላችሁ አይደለም፣ ወይም ደግሞ መክፈል እንደማችሉበት የሚያሳይ ምልክት እየተመለከትኩ ነው እያለ ነው። አንሰስተንብል ነው እያለ በምን ምክንያት ነው እያለ ነው። ራሱ ምክንያቶችን ደርድሯል በሪፖርቱ። አንደኛ ከኤክስፖርት የምታገኙት እንደሚጠበቀው ያልና ከዛ በላይ መሆን አለበት የሚል አንድ ሀሳብ አቅርቧል ምክንያቱም ከጠቅላላ ሀገር ምር ግኝት መካከል ትልቁን ድርሻ የሚይዘው ኤክስፖርት ነው ልክ ነው በዚህ አመት የኢትዮጵያ ኢኮኖሚ ወደ ስምንት ቢሊዮን እና አይ ቲንክ ከዛ በላይ ይመስለኛል የውጭ ምንዛሬ ግኝት አግኝቻለሁ ከኤክስፖርት እያለ ግን ኢኮኖሚው ካለበት እዳ መሆን ከሚጠበቅበት ሰስተናብል ለመሆን ከፈለገ ኤክስፖርት መጠኑ በጣም ማደግ አለበት የሚል አንድ እሱ ምክንያት ነው ብሏል ሁለተኛ ደግሞ ድጋፍ መቀነስ ከውጭ ምንዛሬ ግኝቶች መካከል አንዱ ብድርና እርዳታ ነው እያለ ስለዚህ እርዳታ ቤዚክሊ እርዳታ ላለፉት ሁለት አመታት እየቀነሰ ነው የሚል ምክንያት አቅርቧል የውጭ ምንዛሬ የታገኙበት የነበረውን ሲስተም እንድታጡ አድርጓል፣ የሚል አንድ ምክንያት አለበት። እዳን ማቃለያ መንገድ የሚባለው ምንድን ነው? መክፈል ነው አንደኛው መሰረታዊ የሚባለው መክፈል ነው፣ ጊዜን ጠብቀን መክፈል። መክፈል ግን የማይቻል ከሆነ ደግሞ ፖስት ፎር ማድረግ፣ ወደፊት እንዲራዘምልህ መጠየቅ ሊሆን ይችላል። ኢትዮጵያ በተለይ ዘንድሮ በውጭ ምንዛሪ አስተዳደር ጥብቅ ስርዓት በመከተሏ አጠቃላይ የውጭ ምንዛሬ ገቢዋ ጨምሮ ከወጪዋ ሳይበልጥ እዳዋንም መክፈሏ ይታወቃል። ለመሆኑ ይህ ተደራራቢና ተንከባላይ የውጭ እዳ እንዴት ባለ መንገድ የሚከፈልበት ስርዓት አለ? አሁን ጉዳዩ ምንድን ነው? በቀጣይ ሰስቴነብል በሆነ መልኩ ላትከፍሉ የምትችሉበት ስጋት እየታየኝ ነው። እነዚህ ማስተካከል አለባችሁ ነው ጀዋል ሊስተካከል የሚችልበት ምንድን ነው? አሁን ከሪፎርሙ በኋላ የውጭ ምንዛሬ ግኝቱ በከፍተኛ ሁኔታ እንዳደገ መንግስት እያቀረበ ነው። ስለዚህ ሪዘርቩ ጤነኛ የሚሆን ከሆነ ፕራዮሪቲ የሚሰጣቸው ማቹሪቲ ዳያቸው የቀረቡ ብድሮችን ለመክፈል ለማቃለል መሞከር በጣም መሰረታዊ ነው። የማይቀር ነው። በተለይ ከዩሮ ቦንድ ጋር የተገናኘ እሱ መሰረታዊ ነው። ፌር በሆነ መልኩ እዳ መክፈል ስላለብኝ ነው የሚል አንድ ጉዳይ አለ። ኢንተረስትሩ ከፍተኛ ስለሆነ መደራደር መነጋገር ያስፈልጋል። ወደፊትም ተስፋ ያለው ኢኮኖሚ ስለሆነ በቅርበት መስራት አስፈላጊ ነው የሚል በምክር ቤትም እነዚህን ሀሳቦች ሰምቻቸዋል። ግን የፕራይቬት አበዳሪዎች ስለሆኑ በቀጣይ ትረስትም ላለማጣት አለም አቀፍ የብድር ገበያው ላይ መክፈል የሚቻለውን ለመክፈል መሞከር በጣም አስፈላጊ ነው። ደግሞ ለዚህ ሪዘርቭ እንዳለው ኢኮኖሚ እየተናገረ ነው አንድ ቻይና ከፕራይቬት አበዳሪዎች ደግሞ ትልቁን ድርሻ የምትይዘው ደግሞ የኢትዮጵያ ኢኮኖሚ ላይ ቻይና ነች። ከፕራይቬት አበዳሪዎች ከአገር ባይላተራል ከሚያበድሩ ሀገራቶች ከባይላተራል አገር ለሀገር ከተበዳደሩት ውስጥ ኢትዮጵያ የቻይና ዳ ከፍተኛ ነው ያለ ድርድር ሸምሯል። እሱ ማሳካት የሚቻል ከሆነ ትልቅ ማቃለያ ሊሆን ይችላል። ደግሞ ባለፈው ከጂ ትዌንቲ ጋር የነበረው የዳ ሽግሽግ ሁኔታ ወደ ተግባር እንዲመጣ ስራዎችን መስራት ደግሞ በጣም አስፈላጊ ነው እና ሌሎች ድርድሮችን ማከናወን በጣም አስፈላጊ ነው። የኢትዮጵያ ተቀማጭና ተጠባባቂ ውጭ ምንዛሬ ክምችት ሪዘርቭ በጤነኛ መንገድ እንዲቀጥል ምን ይመከራል? ይህ የእዳ ጫና ለማቃለል ከአበዳሪ ድርጅቶችና ሀገሮች ምን ይጠበቃል? ኢትዮጵያስ ያለባትን እዳ ለማቃለል ምን ማድረግ ይኖርባታል? የውጭ እዳ ድርድር ሲባል ምንድን ነው? በምን መንገድ ሊቃለል ይችላል? ድርድር ባህሪው የተለያየ ነው። ድርድር ድርድር ምን ሊሆን ይችላል መሰለህ፣ አንደኛው ማሩኝም ልትል ትችላለህ በድርድሩ በጣም ረጅም ጊዜ የቆየ እዳ መማርም ሊጠየቅ ይችላል። በታደጊ ሀገራቶች ይጠይቃል። በቃ ማሩኝ፣ የነበረውን እዳ ማሩኝ ብሎ ሊጠየቅም ይችላል። ማሩኝ ሊባል ይችላል። በቃ የዛን ጊዜ የቆየ እዳ ነው፣ ማሩኝ ሊባልም ይችላል። የክፍያ ጊዜን አራዝሙልኝም ደግሞ አንዱ ጥያቄ ነው፣ ማቹሪቲ። አሁን ሪፖርቱ ላይ የሚያሳየው ምንድን መሰለ፣ በአጭር ጊዜና በመካከለኛ ጊዜ የተወሰዱ ብድሮች የመክፈያ ወቅታቸው እየደረሰ ስለሆነ ነው ስጋት የሚለው አንዱ ወርልድ ባንክና የሚሰጉት ማቹሪቲ ተያቸው እየደረሱ ያሉ ብድሮች አሉ። ለምሳሌ የዩሮ ቦንድ ላስት ይር ነው የደረሰው። ስለዚህ በአጭር ጊዜያቶች የመክፈያ ወቅታቸው እየደረሰ ስለሆነ በጣም ስለሚበዙበት ስለምትቸገር ድርድር አንዱ ይሄ ሊሆን ይችላል። አራዝሙ ሊሆን ይችላል። ኢንተረስት ሬት እንዲቀነስልም ልጠይቅ ትችላል። ለምሳሌ የዩሮ ቦንድ ላይ አንዱ ይሄ ነው። በጣም ከፍተኛ ኢንተረስት ሬት ነው። የዛሬ አስር አመት የነበረው ወደ ስድስት ነጥብ ስድስት ሁለት አምስት ፐርሰንት አይለው፣ በጣም ትልቅ። ስለዚህ ይሄ ኢንተረስት ሬት እንዲቀንስልም ልጠይቅ ትችላል። ኦልሞስት ስድስት ነጥብ ስድስት ማለት ወደ በጣም ትልቅ ነው። ለአንድ ቢሊዮን ዶላር ዳ ማለት ነው ስለዚህ ሌሎቹ ብድሮች ከፍተኛ ኢንተረስት ሬት ካለባቸው ኢንተረስት ሬት እንዲቀነስ ልጠይቅ ትችላለ። ሶስተኛው እሱ። አራተኛው እዳ ያላቸው በተለይ ባይላተራል ሀገራቶች ደግሞ በኢንቨስትመንት እንዲከፈል ደግሞ ልጠይቅም ትችላለን ከድርድሮች መካከል አንዱ ነው። ኢትዮጵያ በሀገረ መንግስቷ በተለያየ የመንግስት ስርዓት ሲንከባለል የቆየ የእዳና የብድር ጫናን ለማቃለል ስራ ላይ እንደሆነች ይታወቃል። አንድም ሄደው በመጡ መንግስታት ምክንያት የሚቀረውን እዳ ከትውልድ ትውልድ ላለማስተላለፍ ብርቱ የኢኮኖሚ ስራ እንደሚጠብቅም የኢኮኖሚ ተንታኞች ያስረዳሉ።